ያለኝ እውቀት ለስራ አስፈጻሚ መጥቶ ሪፖርት ስለተደረገልን ከሻዕቢያ አመራር ጋር ተገናኘ። ኤርትራና ኢትዮጵያ ጦርነት ከተጀመረ ደግሞ ትግራይ የጦርነት አውድማ ልትሆን ነው። ማለት አንፈልግም፣ ከማንም አንሰልግም። ተቀባይነት የሌለው ፕሬዚደንት አደለህም የተባለ ሰው ነው፣ ፕሬዚደንት ነኝ እያለ ችግር እየፈጠረ ያለው ጊዜያዊ አስተዳደር እንዲጠናከር እንጂ እንዲፈርስ አንፈልግም ኢሳያስንም አብይንም መውጋት አንፈልግም ሲሉ የህወሓት ከፍተኛ ስራ አመራር የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ወይም ሞንጆሪ ነው ተናገሩ። ጦርነት ከተጀመረ ግን ራሳችንን ለመከላከል እየተዘጋጀን ነው ሲሉም ተደምጠዋል። ጌታቸው የብልጽግና ተወካይ ነው፣ ትግራይ እየተመራች ያለችው በብልጽግና ነውም ብለዋል። እንደምን ሰነበታችሁ የኢትዮ አዲስ ዴሊ ቤተሰቦች፣ በዝግጅት ክፍላችን የተሰናዱ ትኩስና ወቅተ የሆኑ መረጃ አጠናክረን መጥተናል ወደ የዛሬ ጉዳያችን ከመግባታችን በፊት በቅድሚያ ቪዲዮ ላይክ እና ሰብስክራይብ ያደርጉ ዘንድ በትህትና እንጠይቃለን። ኢሳይያስንም አብይንም ሞጋት አንፈልግም ሲሉ የህወሓት ከፍተኛ ስራ አመራር ተናገሩ። የህወሓት ማዕከላዊ ኮሚቴ አባል ወይዘሮ ፈትሎር ገብረ እግዚአብሔር ወይም ሞንጆሪኖ ነው። ጦርነቱ ከተጀመረ ግን ራሳችንን ለመከላከል እየተዘጋጀ ነው ሲሉም ተደምጠዋል። ጌታቸው የብልጽግና ተወካይ ነው። ትግራይ እየተመራች ያለችው በብልጽግና ነውም ብለዋል። ጊዜያዊ መንግስቱ እንዲፈርስ አንፈልግም ሲሉ በሌሎች አመራሮች እንዲተኩ ነው የምንፈልገው ሲሉ ተናግረዋል። ለትግራይ ፖለቲካ ቅርበት ያለው አንድ የማህበራዊ ሚዲያ ላይ ዘለግ ያለ ቃለ መጠይቅን አድርገዋል። በዚህ ቃለ መጠይቃቸው በህወሓት መካከል ስለተፈጠረው ቅራኔ አንስተው ስለ ኤርትራ አማራና የፌዴራል ጉዳይም አንስተዋል። ጌታቸው ረዳን በተደጋጋሚ ብሔራዊ ክደት የፈጸመ እያሉ የወነጀሉት ሞንጆሪኖ የብልጽግና ተወካይ እንጂ የህወሓት አይደለም ሲሉ ገልጸውታል። ከዚህ በተጨማሪ ትግራይ ከሌሎች ክልሎች በታች ሆናለች ሲሉ የክልሉን ነባራዊ ሁኔታም አክለው ገልጸዋል። የፌዴራል መንግስቱ ማድረግ የማይችለውን ጊዜያዊ መንግስቱ እያደረገ ነው ሲሉ ወቅሰዋል። የትግራይ ህዝብ በጎሳና አውራጃ መከፋፈል ማዕከላዊ መንግስቱ ማድረግ የማይችለው ነው ያሉ ሲሆን በውስጣችን መከፋፈል እንዲፈጠር ያደረገው አደገኛ ሲሉ የጠሩት የጌታቸው ረዳ ቡድን እንደሆነም ጠቅሰዋል። የፌዴራል መንግስቱ ማድረግ ያለበትን እንዳያደርግ ያደረገው ጊዜ አስተዳዳሩ ነው ሲሉ ጠቅሰውታል። እኛ የጌታቸውን ውክልና አንስተናል። የፌዴራሉ መንግስት ሌላ ፕሬዝዳንት እንዲሾም ጠይቀን አዎንታዊ ምላሽ አልተሰጠንም። ስለዚህ አሁን ላይ አቶ ጌታቸው የብልጽግናን ሹመት ነው በስልጣን ላይ ያሉት። በተዘዋዋሪ ትግራይ የምትመራው በብልጽግና ነው ማለት ይቻላልም ብለዋል። የፌዴራል መንግስት ጣልቃ የገባ የገባይ ፕሪቶሪያ ስምምነት እንዳይፈጸም እንቅፋት ሆኗል ሲሉ ሞንጆሪ ነው። በዚህም አለምጠይቅ ካነሷቸው መካከል የኢትዮ ኤርትራ ጉዳይ አንዱ ነው። በተለይ ህወሓት ከሻዕቢያ ጋር ጀምሮታል የተባለውን ግንኙነት ሐሰት ነው ሲሉ ያስተባበሉ ሲሆን ሻዕቢያን ብልጽግናም ትግራይን የጨፈጨፉ ኃይሎች ናቸውም ብለዋቸዋል። በሁለቱ ሀገራት መካከል የጦርነት ዝግጅቱ እየተጠናከረ መሄዱን ያነሱት አመራሯ በዚህ መሃል የህወሓት አሰላለፍና አቋም ምን ሊሆን እንደሚችልም ተጠይቀዋል። በምላሻቸውም እኛ ከኢሳያስ ጋር ተሰልፈን አብይን መውጋት አንፈልግም። ከአብይ ጋር ተሰልፈንም ኢሳይያስን መውጋት አንፈልግም፣ ለሁለቱ ኃይሎች መሳሪያ አንሆንም ሲሉ አብራርተዋል። ይሁንና ግን ጦርነቱ ቢፈነዳ ህወሀት ዝግጅት እያደረጉ መሆኑን ተናግረዋል። እራሳችንን ለመከላከል የማንንም ፈቃድ አንፈልግም፣ ጦርነቱ ገፍቶ ከመጣ እራሳችንን እንከላከላለን በማለትም አብራርተዋል። ይህ እንዲህ እንዳለ አቶ ልደቱ አያሌው በወቅታዊ ሁኔታ ላይ በተለይም በባህር በር ጉዳይ በተመለከተ ከአንድ ማህበራዊ ሚዲያ ጋር ቃለ ምልልስ አድርገዋል። እኛም ለዛሬ ኢትዮጵያ ላንድ ሎክ ወይም ባህር አልባ የሆነችው በማን ስህተት ነው ተብለው ለተጠየቁ ጥያቄ የሰጡትን ምላሽ በመጋበዝ ልንለያችሁ ወደድን። በአንተ ትንታኔ ኢትዮጵያ ላንድ ሎክ እንዲሆነችው በማን ስህተት ነው? ወይ እንግዲህ ያው ምልህ አሁን ከአሁን ቀደም ላነሳቸው ጥያቄዎች የሰጠኋቸውን መልሶች የተረዳሃቸው ይመስል እኔ ነገሮችን በቁንጽል ሰፋ አድርጌ ነው ለማየት ሞክሩ። ያ ደግሞ ከፖለቲካ ከረዥም ጊዜ የፖለቲካ ልምዴ ከንባቤ፣ እና አይምሮዬን ክፍት አድርጌ ነገሮችን በሚዛናዊነት እንደመረዳት ከማደርገው ጥረት የሚመነጭ እና አሁን የምትለውንም አስተሳሰብ በሱ መልኩ አድ ሰዎች ችግሩን የህወሓት ብቻ አድርገው ለማቅረብ የሚሞክሩ ስህተት። በልኩ ማየት አለ፣ በፈርጁ ማየት አለ። የባህር በር የኢትዮጵያ የባህር በር የማጣት ችግር የተጀመረው በአፄ ሚኒሊክ ጊዜ ነው። አፄ ሚኒሊክ ከአድዋ ጦርነት በኋላ አቅም አተው አቅም አተው ነው፣ በፍላጎት አይደለም፣ አቅም አተው የቀድሞ የኢትዮጵያን ግዛት ኤርትሪያ መቆጣጠር አለመቻላቸው እና ከመረብ ምላሽ በስምምነት ለጣሊያን አሳልፈው መስጠታቸው መጀመሪያው ምክንያት። ያን ከማድረግ የተለየ መፍትሄ ይኖራቸው ነበር ወይ? አይመስለኝም። አፄ ሚኒሊክ በጣም ብልህ መሪ ናቸው። አቅማቸውን አውቀው ያደረጉት ተገደው ሳይፈልጉ ተገደው ያደረጉት። ከዛ አልፈው መሄድ ቢፈልጉ ቀሪዋንም ኢትዮጵያ ሊያጡ የሚችሉበት እድል መኖሩን ታሳቢ አድርገው ሳይወዱ በግድ ከመረም ምላሽ የሚለውን በስምምነት ለጣሊያን አሳልፎ ይሰዱ። ችግሩ ግን ተወደደም ተጠላም ያኔ ነው ጀ ይቀጥልና ከስልሳ ዓመት በኋላ ከሁለተኛው ዓለም ጦርነት በኋላ ጣሊያን ተሸንፎ ኤርትሪያን ከለቀቀ በኋላ ሁለተኛው ችግር የመነጨው አፄ ኃይለ ሥላሴ በጣም ስሜታዊ ስግብግብ ሆነው የነ አክሊሉ ሀፍተወልድን የብልህ ምቅር አልሰማ ብለው የኤርትራን ፌዴሬሽን ሲያፈርሱት ካፈረሱም በኋላ ኤርትራ ውስጥ የተፈጠረውን አመፅ፣ የትጥቅ እንቅስቃሴ በጦርነት እፈታለሁ ብሎ መቀጠላቸው፣ ይህም ራሱን የቻለ አንድ ምክንያት። ሶስተኛ ደርግ ደርግ ከጊዜ ወደ ጊዜ እየተሸነፈ ያን የኤርትራ ህዝብ አመፅ በጦርነት ሊፈታው እንደማይችል አውቆ ወደ ሌላ የፖለቲካ መፍትሄ መሄድ ቢችል ኖሮ ኢትዮጵያ የባህር በር ይዛ የመቀጠል እድል ይኖራት ነበር። የኤርትራ መገንጠል ላይቀር፣ ኢትዮጵያ ግን ቢያንስ የባህር በር የማግኘት እድል ይኖራት ነበር። ድርድርን ከኢኮዥኑ አውጥቶ ችግሩን በጦርነትና በጦርነት ብቻ እፈታዋለሁ ብሎ እስከመጨረሻው በመሄዱ ለኢትዮጵያ የባህር በር ማጣት ትልቅ አስተዋጽኦ። ሶስት አደለ አራት አራት ኢህአዴግ ከኢህዴግ በፊት ፒኤልኤፍ የትጥቅ ትግል ሲጀምር የኤርትራ ጥያቄ የቅኝ ግዛት ጥያቄ ነው ብሎ በዓለም በታሪክ ለመጀመሪያ ጊዜ የራሱን ጥቁር አገር ቅኝ ገዥ አድርጎ አቋም ሲይዝ፣ ለኢትዮጵያ የባህር በር ማጣት ትልቅ አስተዋጽኦ አድርጎ ከዛም አልፎ ከሻዕቢያ ጋራ ተስማምቶ በአንድ ምሽግ ውስጥ እየገባ ለኤርትራ ነፃነት ታግሏል። ኢህአዴግ ከተመሰረተ በኋላም ደርግን አሸንፎ ስልጣን ከያዘ በኋላ ለኤርትራ ህዝብ የኤርትራ ነፃነት በሪፈረንደም እንዲወሰን ሲፈቀድ የኢትዮጵያ ባህር በር የማግኘት ጥያቄ መቅረብ ይችል ነበር፣ መቅረብ ይችል ነበር። ይህን ማድረግ አልቻለም ኢህአዴግ። ከዛ በኋላ ቲፔሌፍ አለ ኢህአዴግ፣ ምክንያቱም ሌሎቹም ተጋርተዋል። ይህን ውሳኔ ኢህአዴግ ያኔ እሺ፣ የሰላሳ 30 አመቱ ጦርነት መቆም አለበት፣ ሁልጊዜ እየተዋጋን እየተገዳደል መቀጠል የለብንም። ስለዚህ መፍትሄ የሚሆን ከሆነ የኤርትራ መገንጠል እቀበላለሁ፣ በሪፈረንደም ህዝቡ ይወስን። ነገር ግን የዚህን ሰባ ሰማንያ ሚሊዮን ህዝብ የባህር በር ጥያቄ ግን መመለስ አለበት መጀመሪያ። ስለዚህ እውቅና ለእናንተ ከመስጠቴ በፊት የኢትዮጵያን የባህር በር ጥያቄ መፍታት አለባችሁ፣ ቁጭ ብለን ልንነጋገር ማለት ነበረበት። ይህን ቢል ኖሮ ምንም ትርጥር የለኝ አማራጭ አይኖረም በወቅቱ ሻዕቢያ። ለኢትዮጵያ የባህር በር ጥያቄ መልስ ሰጥቶ ነው ነፃነቱን ሊያገኝ ይችል የነበር። ምክንያቱም ኢትዮጵያ እውቅና ካልሰጠችው የፈለገው ጊዜ ሊቀጥል ልክ እንደ ሶማሌ ላንድ ነው ሆኖ ሊቀጥል ይችል ነበር። አልፈለገም። ያደግ ያን የውጭ ሀይሎች ሳይቀሩ፣ የውጭ መንግስታት ሳይቀሩ ከለንደኑ ድርድር ጀምሮ የኢትዮጵያን የባህር በር ጥያቄ ለምንድን ነው የማታነሱ ብለው ሲጠይቁ አፋችሁን ዝቡ ነው ይሉ የነበሩት።